ቀበል ሪያክሽን አድርገው ነበረ ማለት ሙከራ አድርገው ነበር። ኢትዮጵያ ሄደሽ ጊዜ ነው የነገር የሆነ ይሄኛው የተፈጠረው ነው። እነሱ እንትን ደርሰው ነበር ጊዜው። ለምሳሌ ተርማና በከፊበት በሱ ተርም ሲደርስ መክፈል ነበረብን። ከዛ በመሀል ዚህ ግጭት ሲፈጠር የተወሰነ ጊዜ የጠበቁ ምናምን፣ ከዛ በሁለታችን ምንም አለሳካ ሲል ሀብታችንም ከኮንትራቱ ወጣን። ከዛ እዛው አማራጭ ፈልገን ደሞ ኒም እዛው አማራጭ ፈልገን ይዘው ህንፃው ላይ የራሴን ሱቅ ያስኩ ማለት ነው። ሌላ ከሁለታችን ተለይተን ነው እንጂ እና ሶስት ሱቅ ምናምን የሚባልና የሚያጨናንቅ እዳ አለ ታዲያ ውሸት ነው የኔ ስምንት ለማስፋት በቃ ሁሉ ነገር ለማሳጣት ስለሆነ ከሰዎች እንደዚህ ሊያደርግ ነው እንደዚህ ሊያደርግ ነው፣ ስም ለማጥፋት ነው፣ ሌላ ነገር አይደለም። እንጂ ክፍያ ክፈሉ ብሎ አሁን እያጣደፉ አይደለም። የቀረብህ ወጪ ብዙ ነው እንዴ፣ ማለት በዚህ ሰዓት እያጠየቋችሁ ነው፣ በዚህ ሰዓት ክፈሉ ብሏችኋል ለዛ ፈልጎት ነው ምናምን ብላ ስም ስታጠፋ ስለነበረ ነው ለሰዎች ግልጽ እንዲሆን ብዬ ነው። ያ ነገር ከተፈጠረ ቆየ አንድ አራት ወር ምናምን ሆኗል። ግን እኔም ደግሞ ተሯሩጬም አጎቴም አግዘ ምናምን ተበድሬ ቢሆን የራሴ ቤትም ይጨርሻለን ድርሻም ማለት ነው እንግዲህ፣ ሶስት ሱቅ ምናምን የምትለውን ሰምታችኋላል። እናንተ ስታስቡ ዝም ብላችሁ አንድ ሰው እንደዚህ ሰው በአንድ ጊዜ መኪና እንኳን የማይኖረው ደረጃ ላይ ያለ የዩቱብ ማለት ገቢ ሶስት ሱቅ ይኖረዋል ብላችሁ ታስባላችሁ። ሶስት ሱቅ ፕላስ ቤት አስባችሁት ገና ለገና ብር ሊሰበስብ ነው። በዚህ እስኪ እንደዚህ እናድርግ ብለው ወዲያውኑ፣ እንደመጣች እኔ ወዲያውኑ እዛው ቪዲዮዋን ሰምቼ፣ አልነገርኳችሁም ደግሞ በዚህ መጣች ብዬ ሶስት ሱቅ እንዴት ነው አይምሮ ያቸው ራሱ የሚቀበል ቢያደርግልኝ አሪክሽን ያ ዋይ ኖት አያደረግልህል አብሽር፣ ትንሽ ጊዜ ብቻ። ዋናው ስራ ዋናው ጤና። ያ ሶስት ሚሊዮን ምናምን አራት ሚሊዮን በኢትዮጵያ ማለት በዚህ ሲመነዘር ምን ያህል ነው? በስነ ስርዓት ከተሰራ ዩቱብን በስነ ስርዓት ከያስክ ልጆቹ ትንሽ ደግሞ ነፍስ ካወቁ በኋላ የሆነ ስራ ከጎኑ ካደረግ አትችላለህ። በስነ ስርዓት ብቻ ለስራ እስከመጣች ድረስ ደግሞ ታይሚ ባግባቡ ነው የምጠቀመው። ያ ደስ የሚለው ነገር ባለፈው ከተናገርከው ኢንተርቪው ውስጥ ደስ ያለ ነገር ምንድን ነው፣ ቻሌንጅ የሚያደርገኝ ነገር እፈልጋለሁ። እኔ አሁን እዳ ውስጥ መግባት እወዳለሁ፣ ምክንያቱም እዳ አለብኝ ብዬ ቀና ማታ እንድሰራ ያደርገኛል። ብር ለዚህ ያስፈልገኛል ብዬ ሴቭ እንዳደርግ ያደርገኛል። አለበለዚያ ምከፍለው እዳ ውስጥ ከሌለው ምን አለብኝ፣ ስለምን ሰነፍ እሆናለሁ ብለህ እነ ቤንጃሚ ጋር የተናገርከው ንግግር እኔም እንደዚህ አይነት ነገር አለኝ ና በጣም እንትን ብሎኛል። የጤነኛ እንትን ነው። ገባሽ? ዕዳ ነው ዝም ብሎ በአሉ ዋልታዊ የሆነው በቁማሮ የተበድረሽ ናም ሲሆን ለራስሽ ለወደፊት ኢንቨስትመንት ስለሆነ ምንም የምትጎጪው ነገር የለም። ለዛ ደግሞ ቻሌንጅ ሲኖርሽ፣ ደግሞ አላማ አለሽ ማለት ነው። አላማ ካለሽ ደግሞ ትሰሪያለሽ ግን ስራ ሰርቶ አያውቅም በሚለው ነው ብዙ ጊዜ የምትጨቃጨቀው። አሁንም ቅድም ራሱ ከአንተ ላይቭ ላይ ሆነ እየሰማው የነበረ ነገር እውነት፣ ፋኒ ግን የሆነ ስራ ሰርተ አታውቅም? ከሳምሪጋ ስትሆን ወይ ከእሷ እሷ ቤት በነበረ ሰዓት ፉልታይም ሰራለው፣ ሚኒጆ ብራሱ ተጨማሪ ይሰራለው፣ ኢትዮ ሰራለ። እንደዚህ ነው የምንሰራው አብዛኛው የነበረው። ከዛ እሷ ትምህርት ስትጀምር ደግሞ የሚጠቀመ ሀገር ባልና ሚስት ሆነሽ ስትኖሪ ባል የሚሰራ ከሆነ፣ ሚስት ቤት ውስጥ ልጅ የምታሳድግ ከሆነ ደግሞ ይቀያየርና እሷም ደግሞ ትምህርት ቤት ስትሄድ ደግሞ ባል ነው። ነው። እኔ ራካ ማን ነው ሰው ማራኪ ቱብ ላይ የቀረባችሁ ጊዜ ገና ኢትዮጵያ ሄዳችሁ ጊዜ ኢንተርቪው ሰምቼ ነበርና እዛ ላይ ማራኪ ከዩቱብ በስተቀር የምትሰሩት ስራ ወይ ሆቢ ብሎ ሲጠይቅ እሷ ሳትሆን አንተ ስራ እንዳለ ነው፣ እሷ ራሱ ስትናገር የነበረው። ያንም ቪዲዮ ከአሁን በፊት አምጥቼው ራሷ ማራኪ ቱብ ላይ ስራላችሁ ወይ ህዝብ የማያውቀው ምናምን ብሎ ሲጠይቅ እሱ ያው የተወሰነ ይሰራል ብላ ስለ አንተ ነው ያወራችሁ፣ እንጂ ስለ ራሱ አላወራችም። ይሄ እሷ ሰርታ እንደማታውቅና እንደውም እንደ ምስክርነት ያንተ እንዳነሳች ማራኪቱ ብን አምጥቼ አሰምቼ ነበር። ማለት ሰዎች እንዲገባችሁ ነው። ጥያቄ ውስጥ መግባት የሌለበት ነገር ነው። እንዴት ነው ስራ ሳልሰራ እዚህ ሀገር ሰባት ስምንት ዓመት የተቀሙት ይገባል

ከመንግስት ላይ ብር መውሰድ ጋይስ ማጭበርበር ነው። በልጅ ብር የሚባለው ነገር የንጉስም ልጅ ቢሆን እስከ አስራ ሰባት ዓመት የኪስ ብር ተብሎ መንግስት ነው የሚሰጠው። ችግረኛ ስለሆንኩ አይደለም ደሀ ስለሆን ካለ ወይ ሀብታም ስለሆ የንጉስ ልጅ የኪስ ብር እስከ አስራ ሰባት ዓመት ለሁሉም አንድ አይነት ህግ ነው ያለው። ይሄ ስራ በሰራም ባሰራም ነው ስራ ሳሰራ ስቀር ደግሞ ሌላ ድጎማ ነው የሚኖረው። ገባችሁ? ያ እና እንደዚህ አይነት ዱች ደግሞ ትንሽ ነው። ይሄ ዱቄት እንኳን የት ነው ርካሽ ብለህ አማርጠህ የምትገዛበት ድጎማ ነው። እንደዚህ ግልጽ የሆነ የሚዲያ እንቅስቃሴ እያላቸው እንደዚህ አይነት ነገር ውስጥ እንዴ! ታክስ ቢሮ እኮ ባንክን ሁላ ነው የሚመረምረው እኮ በየዓመቱ ወይ መለስ ወይም ደግሞ ታክስ ይመለስልሃል አይደል እንዴ? ለምን ጡረተኛ አትሆንም? ከጡረታ ላይ ስለሚቆረጥ ጡረተኛ እንኳን ጡረተኛ እንኳን አሁን ለምሳሌ የልጅ ብር ሲሰጥ ከልጅ ብር ላይ ታክስ ይቆረጣል። ያ እንኳን ይከፈላል። ተማሪ ሆነ በትምህርት ቤት ላይ ከምታገኘው ላይ አስር ሺህ ብር አሁን ለምሳሌ ካገኘ ሁለት ሺህ ታክስ ትከፍላል። ያ እንኳን ተደምሮ ወይ ይመለስላል ወይ መልስ ይላል። እና ይህን ያህል ብር ከባንካቸው እየገባ የታክስ ሲስተሙ ከባንክ ጋር የተሳሰረ ያ ለከን ማጭበርበር እንደዚህ አትችልም ያው